የትምህርት ሚኒስቴር አስገዳጅ መመሪያ በተማሪዎች ተቃውሞ ገጠመው። የፌዴራል ትምህርት ሚኒስቴር ከሚመጣው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተገብረው ያቀደው አዲሱ አስገዳጅ መመሪያ ከፍተኛ ተቋሙ እያስነሳ መሆኑ ተገለጸ። ለመሆኑ አዲሱ መመሪያ ምንድን ነው? ሚኒስቴሩ ባቀደው መሰረት ከመጪው የትምህርት ዘመን ጀምሮ የከፍተኛ ትምህርት ተቋማት ተማሪዎች ሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የሚቆይ የማህበረሰብ አገልግሎት እንዲሰጡ ያስገድዳል። የተለያዩ ዩኒቨርሲቲዎች የተውጣጡ ተማሪዎች ትናንትና ጀምሮ በተለያዩ የሀገሪቱ የትምህርት ተቋማት ተቃውሞ ድምጻቸውን በማሰማት ላይ ናቸው ተብሏል። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጡ አስገዳጅ መመሪያ ለመምህርነት ሙያ ስልጠና ተግባራዊ መደረጉ ተገቢ አይደለም ብለዋል። የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ ሜትዶሎጂ ኮርስ በመውሰድ ለመምህርነት ብቁ መሆን ይችላሉ። ትምህርት ሚኒስቴር ውዝግቡ እንደቀጠለ ሲሆን ሚኒስትሩ ውሳኔ ተማሪዎችም ሆነ የከፍተኛ ትምህርት ተቋማትን እንቅስቃሴ የሚያስተጓጉል ነው ተብሏል።